ሰላም ሰላም ጤና ይስጥልኝ የዩቲዩብ ቻናል የተከታታዮች፣ ይህ ስለ ኢንሹራንስ፣ የኢንሹራንስ አገልግሎት፣ የኢንሹራንስ ኢንዱስትሪና ተያዥ ጉዳዮች መረጃዎችን የማጋራበት ዩቲዩብ ቻናል ሲሆን ዛሬም በሌላ ጠቃሚ መረጃ ተመልሻለሁኝ። ይሄውም ሪስክ ምንድን ነው፣ የስጋት አይነቶች ምንድን ናቸው፣ ዋታር ሪስክ ካታጎሪስ፣ በኢንሹራንስ መርህ መሰረት ሪስክ ወይም ደግሞ ስጋትን ከፋፍለን የምናይበትን ፕሮሲጀር ይዤላችሁ ስለመጣሁኝ ቪዲዮውን በማየት ሪስክን በተመለከተና ከሪስክ ጋር የተያያዙ ጉዳዮችን በተመለ እየተመለከተ በቂ መረጃ የምሰጣችሁ በመሆኑ ቪዲዮውን ላይክ፣ ሼር በማድረግ ቻናሉም ሰብስክራይብ በማድረግ አብራችሁኝ ቆዩ። እንግዲህ ወደ ሪስክ ካታጎሪ ወይም ደግሞ ወደ የስጋት አይነቶች ምንድን ናቸው ወይም ደግሞ ሪስክ እንዴት ነው ከፋፍለን ማየት የምንችለው የሚሉትን ነገሮች ከማየታችን በፊት ሪስክ ራሱ ምንድን ነው የሚለውን ነገር ከዚህ በፊት በነበረኝ ቪዲዮ ለመግለጽ ሞክሬ ያለሁኝ። ነገር ግን ሪስክ የሚለውን ሀሳብ ድፋይን ከማድረጋችን በፊት ወይም ደግሞ ሪስክ የሚለውን ሀሳብ ከማቅረቤ በፊት አንሰርቴኒቲ የሚል ሀሳብን ከዚህ በፊት አንስቸው እንደነበር ይታወሳል። አንሰርቴኒቲ የሚል ሀሳብን ስናነሳ የሰው ልጅ በህይወት ሲኖር ስለነገ አያውቅም። ይህ ስለነገ አለማወቃችን ደግሞ አንሰርቴኒቲ እንደሚባል ስለዚህ ሪስክ ማለት በማናውቀው ነገ ውስጥ ያለ ስጋት ልንለው እንደምንችልና በዚህም መሰረት በእያንዳንዱ ህይወታችን፣ ስራችን፣ ኑሯችን፣ እንቅስቃሴያችን ውስጥ ስጋቶች አሉብን ማለት እንችላለን። ስለዚህ እነዚህን ስጋቶች እነዚህ ሊያጋጥሙ የሚችሉ ስጋቶች ሪስክ የሚል ትርጓሜ እንዳለው ለማየት ሞክረናል። በዚህ ቪዲዮ ምናልባት ለማየት የምንሞክረው ሪስክ አይነቶች ምንድን ናቸው? ሪስክ ምንድን ነው የሚለውን ሀሳብ ካነሳን በኋላ የሪስክ አይነቶች ምንድን ናቸው፣ ሪስክንስ እንዴት አድርገን ከፋፍለን ማየት እንችላለን የሚሉትን ነገሮች በተወሰነ መጠን የተወሰነ ሀሳብ ልስጣችሁ። እንግዲህ የሪስክ አይነቶች ወይም ደግሞ ሪስክ ካታጎሪስ፣ መቼም የሰው ልጅ በህይወት ሲኖር የተለያዩ ስጋቶች ይኖሩበታል። ለምሳሌ በቢዝነስ ውስጥ ያለ ሰው ወይም ደግሞ ቢዝነስ ውስጥ ያለ ሰው ወይም ደግሞ አካል ሊሆን ይችላል የቢዝነስ ሪስክ ይኖረዋል። ሁሉ የጀመርነው ሁሉ የምንሰራው ስራ ሁሉም የምንሰራው ስራ የራሱ የሆነ ስጋቶች ይኖሩበታል። ስለዚህ እነዚህን ስጋቶች የቢዝነስ ሪስክ ወይም ደግሞ የቢዝነስ ስጋቶች ብለን ልንከፍላቸው እንችላለን። በሌላ መልኩ ክሬዲት ሪስክ የሚባል ሪስክ አለ። ከክሬዲት ጋር የተያያዘ ስጋቶች ይኖሩብናል። ከሊኩዊዲቲ ሪስክ አለ። ምናልባት ይሄ ከባንኮች ጋር የተያያዘ ጉዳይ ሊሆን ይችላል። ባንኮች የገንዘብ እጥረት ይከሰትባቸዋል፣ ወይም ደግሞ ያጥረናል ብለውም ወይም ደግሞ የማጠር እድልም ሲኖረው ወይም ደግሞ ገንዘብ የማጠር እድል ሲያጋጥም ይሄ ሊኩዲቲ ሪስክ የሚባልን ካታጎሪ ካቴጎሪ ይይዛል ማለት። ሌላው ኦፕሬሽናል ሪስክ፣ በየትኛውም ኦፕሬሽናል በሆኑ ነገሮች ውስጥ ሪስኮች አሉ፣ የተለያዩ ሪስኮች አሉ። እንደ ሀገር የካንትሪ ሪስክ አለ፣ ሌጋል ሪስኮች አሉ፣ አካደሚክ ሪስኮች አሉ። ምናልባት ማርኬት ጋር በተያያዘ የማርኬት ሪስክ አለ፣ የቴክኖሎጂ ሪስክ አለ። እያንዳንዱ እንቅስቃሴያችን በላይፍ በህይወት ስንኖር እያንዳንዱ እንቅስቃሴያችን የራሱ የሆነ ስጋት የራሱ የሆነ ሪስክ አለው ማለት ነው። ለምሳሌ ቴክኖሎጂን እንደምሳሌ ብንጠቀስ ቴክኖሎጂ እንግዲህ አሁን ባለንበት ዘመን ህይወታችንን ወ ወይም ደግሞ ላይፋችንን ቀለል እንዳረገልን ያው ሁሉም ሰው ይገነዘባል። ምናልባት ዓለም ሌላኛው የዓለም ጫፍ ላይ ያለ ጉዳይ በሆነ ማይክሮሰከንድ ውስጥ እኛ ጋር ሲደርስ እናያለን። ላይፋችን በተለያዩ የቴክኖሎጂ ግኝቶች ላይፋችን በብዙ መንገድ እንደቀለለ እንደተሻሻለ እናውቃለን እንገነዘባለን። ነገር ግን ቴክኖሎጂ በራሱ ደግሞ ይዞ የመጣው ደግሞ ሪስክ ይኖራል። ቴክኖሎጂ ከጤና አንጻር የራሱ ሪስክ አለው የራሱ ስጋት አለው። ቴክኖሎጂ ከልጆች አስተዳደጋ ቴክኖሎጂ ከባህል ከእምነት ከምን ጋር የተያዙ ብዙ ስጋቶች ስጋቶችን ይዞ ይመጣል ማለት ነው። ስለዚህ ምን ማለት ነው? የሪስክ አይነቶችም ደግሞ የሪስክ ካታጎሪስን ስናይ እያንዳንዱ እንቅስቃሴያችን በምንሰራው ስራ፣ በምንኖረው ኑሮ፣ በቤተሰብ ሊሆን ይችላል። በእያንዳንዱ ጉዳያችን ውስጥ ስጋቶች አሉብን ማለት። እነዚህ ስጋቶች እነዚህ ሪስክ ብለን የምንገልጻቸው ነገሮች ደግሞ በየራሳቸው መንገድ የተለያየ ካታጎሪ ሊኖራቸው ይችላል ማለት ነገር ግን እነዚህን የሪስክ አይነቶች ወይም ደግሞ እነዚህን ስጋቶች ጠቅለል አድርጎ በተወሰ የተወሰነ ሀሳብ፣ ፎርም ተደርጎ የተወሰኑ ፎርሞች ወይም ደግሞ በተወሰነ ፎርም ማስቀመጥ አስፈላጊ ይሆናል ማለት ነው። ስለዚህ በኢንሹራንስ መርህ መሰረት ሪስክ ወይም ደግሞ ስጋቶች ወይም ደግሞ ስጋቶችን በአራት ፎርሞች ከፋፍለን ለማየት እንሞክር። የመጀመሪያው ፒውር ሪስክ የሚባል የሪስክ አይነት አለ። ፒውር ሪስክ የሚባል የስጋት አይነት አለ ማለት። ይህ የሪስክ አይነት ወይም ደግሞ ይህ አይነት ሪስክ ወይም ደግሞ ስጋት ከማንኛውም የሰው ልጅ አቅምና ቁጥጥር በላይ በሆነ ምክንያት የሚፈጠር የስጋት አይነት ወይም ደግሞ የሚፈጠር ሪስክ ነው ማለት። እንደዚህ አይነቱ ሪስክ ወይም ደግሞ ፒውር ሪስክ ከተፈጠረ ችግሩ ከተፈጠረ ውጤቱ ሁል ጊዜም ሎስ ነው። ውጤቱ ሁል ጊዜም ኪሳራ ነው። ለምሳሌ የእሳት አደጋን መጥቀስ እንችላለን። የጎርፍ አደጋን መጥቀስ እንችላለን፣ እና ሌሎች ተመሳሳይ ነገሮችን ማሰብ እንችላለን። እነዚህ ሪስኮች ወይም ደግሞ እነዚህ ስጋቶች ከማንኛውም ሰው አቅምና ቁጥጥር በላይ በሆነ ሁኔታ የሚፈጠሩ ናቸው። ችግሩ ከተፈጠረ ደግሞ የእሳት አደጋውም ይሁን የጎርፍ አደጋውም ከተፈጠረ ደግሞ ውጤቱ መጨረሻ ላይ ሎስ ነው ኪሳራ ነው ማለት። ስለዚህ የዚህን አይነት ሪስክ የዚህን አይነት ስጋት በኢንሹራንስ የሚሸፈን የሪስክ ወይም ደግሞ የስጋት አይነት ወይም ደግሞ ኢንሹራብል ሪስክ ነው ማለት። ኢንሹራብል ሪስክ ነው ማለት አንድ ግለሰብ፣ አንድ ተቋም፣ አንድ ድርጅት እንደነዚህ አይነት መሰል የሪስክ አይነቶች ሲኖሩት በኢንሹራንስ መሸፈን የሚችሉ ሪስኩን ወደ ሌላ አካል፣ ወደ ኢንሹራንስ ኩባንያ የማስተላለፍ ወይም ደግሞ ማስተላለፍ ይችላል ማለት። ይሄ ፒውር ሪስክ የሚል አንዱ የኢንሹራንስ ፎርም ነው አይ ሚን አንዱ የሪስክ ፎርም ወይም ደግሞ የስጋት ፎርም ነው ማለት። ሁለተኛው የሪስክ ወይም ደግሞ የስጋት አይነት ስፔኩሌቲቭ ሪስክ የሚባል ካታጎሪ ነው። ወይም ደግሞ ስፔኩሌቲቭ ሪስክ የሚባል ፎርም ነው ማለት ነው። እንግዲህ የዚህ አይነት ሪስክ ወይም ደግሞ ስጋት በፈቃደኝነት የሚወሰድ የሪስክ አይነት ነው። እንግዲህ መጀመሪያ ላይ ፒውር ሪስክ ላይ ያየነው ምንድን ነው፣ በእኛ ፈቃድ ሳይሆን ከሰው ልጅ አቅምና ቁጥጥር በላይ በሆነ ሁኔታ የተፈጠረ የስጋት አይነት ወይም ደግሞ የሪስክ አይነት ነው ብለን ካሰብን፣ ስፔኩሌቲቭ ሪስክ ደግሞ በተቃራኒው በፈቃደኝነት በግለሰቡ ፈቃደኝነት የሚወሰድ የሪስክ አይነት ወይም ደግሞ የስጋት አይነት ስጋት ነው ማለት ስጋቱን መቆጣጠር የምንችለው ምናልባት ይሄ ስፔኩሌቲቭ ሪስክ የምንለው ስጋቱን አንድ ሰው ወይም ደግሞ ግለሰብ ወይም ደግሞ እኛ ልንቆጣጠረው የምንችለው የሪስክ አይነት ስለ ጉዳዩ አንሰርቴይን ምናልባት ጉዳይ ውስጥ ከገባን ጉዳዩ ምን ይሁን ምን ይሁን ላናውቅ እንችላለን። ነገር ግን ከመጀመሪያው በእኛ ፍላጎት የሚፈጸም ስለሆነ የሰዎች ፍላጎት የታከለበት የሪስክ አይነት ወይም ደግሞ የስጋት አይነት ነው ስፔኩሌቲቭ ሪስክ ማለት። ስለዚህ በዚህ የስጋት አይነት ውጤቱ ሁል ጊዜም ሶስት አይነት ሊሆን ይችላል ውጤቱ ማጣት ሊሆን ይችላል ወይም ደግሞ መክሰር ሊሆን ይችላል ማግኘት ሊሆን ይችላል ወይም ደግሞ አለማጣትም አለማግኘትም ሊሆን ይችላል ስለዚህ የዚህ የስጋት አይነት ለምሳሌ ቁማርን መውሰድ እንችላለን ጋምብሊንግ ስፖርት ቤቲንግ ወይም ደግሞ የስፖርት ውርርዶች ማለት እንችላለን እነዚህ የሪስክ አይነቶች ከመጀመሪያው ሰውየው አምኖ ፈቅዶ በመልካም በራሱ ፈቃደኝነት የሚወስዳቸው የሪስክ አይነቶች ናቸው ማለት ስለዚህ ቁማር ላይ ስንሳተፍ ልናገኝ እንችላለን ልናሸንፍ እንችላለን ልንሸነፍ እንችላለን ከሁለቱም ውጭም እንደሞ ደግሞ የመሆን እድል አለው ማለት ነው። ከሁለቱም ውጭ የመሆን እድል አለው ማለት ስለዚህ እንደዚህ አይነቱ የስጋት አይነት በቀጥታ በኢንሹራንስ የማይሸፈን የሪስክ አይነት ነው። ምክንያቱም ኢንሹራንስ የሚሸፍነው ስለ ነገ በማናውቅበት ግን ደግሞ የመፈጠር እድል ያላቸውን ጉዳዮች ሽፋን የምናገኝበት የሰርቪስ አይነት ነው ማለት ነው። ይሄኛው በእኛ በራሳችን መልካም ፈቃደኝነት የተፈጠረ ስለሆነ በኢንሹራንስ የሚሸፈን ጉዳይ አይደለም ማለት ነው። ምክንያቱም ስጋቱ በባለቤቱ ፈቃድና ነፃ ፍላጎት የሚወሰድ ስጋት በራሱ ነጻ ፍላጎት ነው፣ ድንገት የተፈጠረ ነገር አይደለም። ውጤቱ በሰውየው ፍላጎት ስለሆነ ከኢንሹራንስ ጋር ወይም ደግሞ ኢንሹራንስ ጋር ማያያዝ በኢንሹራንስ የማይሸፈን የኢንሹራንስ አይነት ነው ማለት ነው። ስለዚህ በኢንሹራንስ የማይሸፈን የስጋት አይነት እንደሆነ ማረጋገጥ እንችላለን ማለት ምን ማለት ነው? ፒውር ሪስክ ኢንሹራብል ሪስክ ነው ወይም ደግሞ በኢንሹራንስ መሸፈን የሚችል የሪስክ አይነት ነው። ስፔኩሌቲቭ ሪስክ ደግሞ በኢንሹራንስ የማይሸፈን የሪስክ አይነት ወይም ደግሞ የስጋት አይነት ነው ማለት እንችላለን። ማለት ሶስተኛው ሪስክ ፎርም ወይም ደግሞ የሪስክ ካታጎሪ ፋንዳሜንታል ሪስክ የሚባል የሪስክ ወይም ደግሞ የስጋት አይነት ነው። የዚህ የስጋት አይነት በተፈጥሮ የሚከሰት ተፈጥሯዊ ክስተት ነው። በተፈጥሮ የሚከሰት ተፈጥሯዊ ክስተት ነው። የዚህ አይነቱ ስጋት ወይም ደግሞ ሪስክ በግለሰቦች ወይም ደግሞ የሰው ልጅ የማይቆጣጠረው የማንከላከለው የስጋት አይነት፣ ጉዳዩም ሰዋዊ አይደለም። ቀጥታ ከተፈጥሮ ጋር የተያዘ የስጋት አይነት ወይም ደግሞ የሪስክ አይነት ነው ማለት ስጋቱ በአጠቃላይ ማህበረሰብን ይጎዳል። አካባቢን ብሎም አገርን የሚጎዳ ወይም ደግሞ ሊጎዳ የሚችል የስጋት ወይም ደግሞ የሪስክ አይነት ነው ማለት እንችላለን። ለምሳሌ ጦርነት አለ፣ ድርቅ አለ፣ የመሬት መንቀጥቀጥ አለ። የመሬት መንቀጥቀጥን ብንወስድ በሰው ልጅ ፍላጎት የምንቆጣጠረው እንዳይፈጠር የምናደርግበት የምንከላከልበት መንገድ የለም ተፈጥሯዊ ነው። ስለዚህ ይህ የመሬት መንቀጥቀጥ ሲከሰት ምንድነው ግለሰብ ሊጎዳ የሚችል ትልቅ ወይም ደግሞ ፈንዳሜንታል የሆነ ስጋት ወይም ደግሞ ሪስክ ነው ማለት እንችላለን ማለት ነው። የዚህ አይነቱ ሪስክ ወይም ደግሞ ስጋት በኢንሹራንስ ሽፋን የማይሰጠው ነው ማለት ነው። ስለዚህ ኢንሹራብል ሪስክ አይደለም ማለት እንችላለን ማለት ነው። አራተኛው የሪስክ አይነት ወይም ደግሞ የስጋት አይነት ፓርቲኩላር ሪስክ ይባላል። ፓርቲኩላር ሪስክ የሚባለው ልክ ሶስተኛ ላይ ያለ ነው ያየ ነው ፋንዳሜንታል ሪስክ እንደ አጠቃላይ ግዙፍ የሆነ በተፈጥሮ የሚከሰት የሪስክ አይነት ነው ወይም ደግሞ የስጋት አይነት ነው ካልን የዚህ የስጋት አይነት ካልን ፓርቲኩላር ሪስክ ደግሞ የዚህ የስጋት አይነት ወይም ደግሞ ፓርቲኩላር ሪስክ የሚባለው ከፋንዳሜንታል ሪስክ ወይም ደግሞ ከፋንዳሜንታል ስጋት በተቃራኒ የሆነ የሪስክ አይነት ነው ማለት ምክንያቱም ፋንዳሜንታል ሪስክ ወይም ደግሞ ፋንዳሜንታል ስጋት ወይም ደግሞ ፋንዳሜንታል ሪስክ የሚባለው ማህበረሰቡን በጠቅላላ የሚጎዳ ሲሆን፣ ፓርቲኩላር ሪስክ ግን የሚጎዳው በቀጥታ የንብረቱን ባለቤት ግለሰቦችን ይሆናል ማለት። ለምሳሌ የእሳት አደጋ የአንድን ቤተሰብ ቤት ሊያወድም ይችላል፣ ስርቆት ሊከሰት ይችላል፣ ዘረፋ ሊካሄድ ይችላል። የዚህ አይነቱ የስጋት አይነት ፓርቲኩላር ሪስክ ልክ በተቃራኒ ቅድም ፋንዳሜንታል ብለን ካስቀመጥነው ከግዙፉ የሪስክ አይነት ወይም ደግሞ የስጋት አይነት ተቃራኒው ግለሰቦችን ብቻ ሊጎዳ የሚችል የሪስክ አይነት ነው ማለት ነው። እንግዲህ የዚህ አይነቱ ሪስክ ወይም ደግሞ የስጋት አይነት በኢንሹራንስ የሚሸፈን ወይም ደግሞ ኢንሹራብል ሪስክ ነው ማለት እንችላለን። ማለት በአጠቃላይ ዛሬ ይጀላችሁ በመጣሁት ርዕስ አራት ኢንሹራንስ ሪስክ ወይም ደግሞ ስጋት ፎርሞች ወይም ደሞ ካታጎሪዎችን ጠቅለላ አድርገን ለማየት ሞክረናል። ፒውር ሪስክ ምናልባት በኢንሹራንስ መሸፈን የሚችል የሪስክ አይነት መሆኑን፣ ስፔኩሌቲቭ ሪስክ ደግሞ በግለሰቦች መልካም ፈቃደኝነት የሚወሰን እና ሪስኩን ቀድመው አውቀው የሚገቡበት በመሆኑ በኢንሹራንስ የማይሸፈን መሆኑን፣ ፋንዳሜንታል ሪስክ የሚባለው ግዙፍና ተፈጥሯዊ ክስተትም በመሆኑ ኢንሹረብል አለመሆኑን ወይም ደግሞ በኢንሹራንስ መሸፈን የማይቻል የማይገባለት መሆኑንና፣ ፓርቲኩላር ሪስክ የሚባለው ከፋንዳሜንታል ሪስክ በተቃራኒው ግለሰቦችን ምናልባት አጠቃላይ ማህበረሰብን አገርን ሳይሆን ግለሰቦችን በቀጥታ ሊጎዳ የሚችል የሪስክ አይነት ወይም ደግሞ የስጋት አይነት ሆኖ በኢንሹራንስ መሸፈን የሚችል የሪስክ አይነት መሆኑን ለማየት ሞክረናል ማለት ነው። ስለዚህ የዩቱብ ቻናል የተከታታዮች የሪስክ ካታጎሪን ወይም ደግሞ የስጋት አይነቶችን በተመለከተ ጠቅለል ያለ የተወሰነ ሀሳብ እንደሰጠኋችሁ የተወሰነ ግንዛቤም እንዳገኛችሁ ተስፋ አደርጋለሁኝ። ኢንሹራንስን በተመለከተ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ብታስቀምጡልኝ ሀሳብ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልኝ ፈጣን መልስ የምታገኙ መሆኑን እየገለ በሌላ የኢንሹራንስ መረጃ እስከምንገናኝ ድረስ ጤና ይስጥልኝ።